ሀይ ጋይስ፣ ሊዮኔንከ ሊዮ ቪፍክስ። ዛሬ ተንቀሳቃሽ አይን ሲሲ አይስ የሚለውን መሰረታዊ የአይክሎን ትምህርት እንማራለን እንዴት መጠቀም እንደምንችልና የአይንን ቀለም እንዴት መቀየር እንደምንችል የት ጋም እንደምናገኛቸው እንመለከታለን። አሁን የተማርን ተከታታይ ትምህርት እየወሰድን ያለ ነው። ከፕሮጀክት ፋይል ቀጥሎ ያለውን አክተር በሚለው ስር ያሉትን ዝርዝሮች ነው የአክተሩን የሰውነት ክፍል ቦዲ ፓርት የሚለውን እሱን ነው እየተመለከትን ያለ ነው። ከነዚህ የቦዲ ፓርቶች መካከል ሲሲ ክሎዝን ባለፈው አይተናል። አሁን የምናየው ከሱ ቀጥሎ ያለውን ሲሲ አይ ነው። ሲሲ አይንን ለመጠቀም የግድ አክተር ያስፈልገናል። ናታሊን እንወስድና እናስገባታለን። ከዛ ጄ እንጫናለን ወደፊቷ ላይ እንዲመጣ አሁን እንደምናየው አይኗ ወደ ብሉ ነው። ስለዚህ አሁን ቀጥታ አክተር ላይ እንሄድና። ቦዲ ፓርት የሚለውን እንከፍተውና አሮዋን እንደዚህ የተዘጋ ከሆነ እንከፍተዋለን። ቦዲ ፓርት የሚለውን ሲሲአይ የሚለውን ስንጫን ከሶፍትዌሩ ጋ አብረው የሚመጡ አይኖችን እናገኛለን። በዛ ውስጥ የተለያዩ የአይን ቀለሞች አሉ። በጣም ቀላል ነው። ምንድን ነው የምናደርገው? የአይኑን የምንፈልገውን የአይን ቀለም ለምሳሌ ብራውን መቀየር ብንፈልግ ከብሉ ብድጋ አድርገን እላዩ ላይ ቁጭ ማድረግና ሪፕሌስ የሚለውን መጫን ነው። እንደምታዩት በቀጥታ አይኗን ከለር ቀየረው ማለት ነው። ከብሉ ወደ ብራውን አመጣው ማለት ነው። አሁን በቀኝ ጎንላ ሄደን የቴክስቸር ምልክቷን አንቺ ስኩዌር ስኩዌር የዳማ የምትመስለውን ሄደን ብና የአይኗን ብሌን እዚህ ጋር እናየዋለን። ይህ እንግዲህ የአይኗን እንዲቀየር ያደረገውን ነው ማለት ነው። ወደፊት ፎከስ አድርገን በደንብ ብናየው እዚህ ጋር የምናያቸው እንደ አይኗ ላይ ያሉትን እነዚህ ቀያይ ስሮቹን፣ እነዚህ ሁሉ በፎቶሾፕ ላይ የተሰሩ ናቸው። የአይኗን ቀለም መቀየር ብንፈልግ ጥቁር ማድረግ ብንፈልግ አረንጓዴ፣ እንደ አክተራችን ሮቦት ከሆነ ደግሞ የሚያበራ እንደ መብራት፣ ቀይ ሙሉውን ቀይ ማድረግ ከፈለግንም ሄደን ይህንም በፎቶሾፕ ነው። በዚህ ላይ ሄደን ወደ ፎቶሾፕ ሂድ ብለው አሁን ፎቶሾፕ ላይ ከፍታል ማለት ነው። በዛ መሰረት የአይኑን ቀለም መቀየር እንችላለን ማለት ነው። ምንድን ነው እዚህ ጋር ወደ ቴክስቸር ወደፊት ስንሄድ ነው በደንብ በዝርዝር ስለማሳያችሁ ነው። አሁን ወደ ዲቴል ወደ ቴክስቸር አልገባም፣ ግን አይንን እንዴት ነው የምንቀይረው የምንለውን ለጊዜያዊ ፈጣን መሰረታዊ ትምህርት ማወቅ ያለብን፣ አይን የሚገኘው በቦዲ ፓርት ስር ነው። አይናችንን ለመቀየር የምንፈልገውን ከለር አንስተን እላዩ ላይ በማድረግ ሪፕሌስ የሚቻለውን እንጫነዋለን የምንፈልገውን የአይን ከለር ይቀይርልናል። ያንን አይን ከለር ግን እኛ እንደምንፈልገው ማረግ ከፈለግን የግድ ወደ ፎቶሾፕ ይህንን ወደ ፎቶሾፕ ማውጣት እንችላለን። ሴቭ የሚለውን ፋይል አድርገን ብንፈልግ ሴቭ እናረገው እና ዴስክቶፓችን ላይ ያንን ፎቶ ኢዲት አድርገን ከጨረስን፣ በምንፈልገው አይነት ከለር አድርገን ከጨረስን በኋላ እንደገና ያንን ፎቶ አምጥተን እዚህ ላይ ብናስቀምጠው ወይም መልሰን አይኗ ላይ ብናስቀምጠው እና ሪፕሌስ ብንለው የአይን ቀለማችንን ይቀይራል ማለት ነው። እንግዲህ ከቦዲ ፓርት ውስጥ ሲሲ አይ የት እንደሚገኝ እንዴት መቀየር እንደምንችል እና እንደገናም ደግሞ እንዴት በራሳችን የራሳችን የሆነ ሴቭ አድርገን ሴቭ አድርገን የራሳችንን የሆነ አይን እንዴት መጠቀም እንደምንችል የተረዳችው ይመስለኛል። አሁን ይህንን ፕራክቲስ በማድረግ ራሳችሁን አለማምዱ። በሚቀጥለው ትምህርታችን ግላቭስ የሚለውን ወይም ጓንት የሚለውን እሱን እንመለከታለን። በሚቀጥለው ትምህርታችን እስከምገናኝ ደህና ቆዩ። ባይ ጋይስ ባይ።